እዩ ጩፋ ላይ ተነሱበት፣ አንለቀውም። መከላከያ በእዩ ጩፋ ላይ ያወጣው መግለጫ። ነቢይ እዩ ጩፋ አጣብቂኝ ውስጥ ገብቷል። ብዙ ክሶችና ወንጀላዎችም እየቀረቡበት ይገኛል። በሌላ በኩል እዩ ጩፋ ማንም ምንም ቢል ከወንጌል ስብከቴ ልመለስ አልችልም እያለ ነው። ነቢይ እዩ ጩፋ በሲዳማ ልዩ ኃይል ታጅቦ ብገባም የገባሁት የእግዚአብሔርን ጸጋ ተቀብቼ ነው እያለ ነው። ወደፊት መድፋ አስተኩሳለሁ ከዚህም በተጨማሪ ካላንደር አዘጋለው እያለ ነው። የኢትዮጵያ ወንጌላዊት ቤተክርስቲያን ህብረት ካውንስልም ነቢይ እዩ ጩፋን በማውገዝ ላይ ይገኛል። አመራሮችም በነቢይ እዩ ጩፋ ላይ ጥርስ ነክሰዋል። ነቢይ እዩ ጩፋ ደግሞ ለሚኒስትሮችም ለጠቅላይ ሚኒስትር አብይ አህመድም ቅርብ ነኝ እያለ ይገኛል። ነቢይ እዩ ጩፋ ከዚህ ቀደም የኢትዮጵያ መከላከያ ሰራዊት ሁለት ጊዜ መግለጫ አውጥቶበታል። መከላከያ ነቢይ እዩ ጩፋን እከሳለው በማለት መግለጫ አውጥቶ እንደነበር እናስታውሳለን። ነገር ግን የመከላከያና የእዩ ጩፋ ጉዳይ እልባት ሳያገኝ ወይም መጨረሻው ሳይታወቅ ቀርቷል። አሁን ደግሞ በሲዳማ ልዩ ኃይል ደማቅ አቀባበል ተደርጎለት ሐዋሳ ከተማ ገብቷል። ይህም የውዝግቡ ምክንያት ሆኗል። ነቢይ እዩ ጩፋ ሐዋሳ ከተማ ሲገባ የሐዋሳ ከተማ ከንቲባም አቀባበል አድርገውለታል። በነቢይ እዩ ጩፋ ጉዳይ ምዕመናን ለሁለት ተከፍለዋል። ግማሹ ነቢይ እዩ ጩፋን ይደግፋል፣ ግማሹ ደግሞ ካውንስሉን በመደገፍ ላይ ይገኛል። የሲዳማ ልዩ ኃይል ግን ከነቢይ እዩ ጩፋ ጎን የቆመም ይመስላል። የሲዳማ ልዩ ኃይል በመግለጫው ምን አለ? እንመለስበታለን። አንድ የፕሮቴስታንት ሃይማኖት ተከታይ የሆነ ግለሰብ በነቢይ እዩ ጩፋ ጉዳይ እንዲህ ሲል ሐሳቡን ሰጥቷል። ነቢይ እዩ ጩፋ ከኢየሱስ ክርስቶስ አልተማረም የሚለው የፕሮቴስታንት ሃይማኖት ተከታይ የሆነው ይህ ግለሰብ በነቢይ እዩ ጩፋ ጉዳይ እንዲህ ሲል ሐሳቡን ሰጥቷል። ፈሪሳውያን ግን ወጥተው እንዴት አድርገው እንዲያጠፉት ተማክሩበት። ኢየሱስም አውቆ ከዚያ ፈቀቅ አለ። ብዙ ሰዎችም ተከተሉት፣ ሁሉንም ፈወሳቸው፤ እንዳይገልጡትም አዘዛቸው። ማቴዎስ ምዕራፍ 12 ከቁጥር 14 እስከ 15። ኢየሱስ ክርስቶስ ፈሪሳውያን ክፉ ሊያደርጉበት ባሰቡ ጊዜ አውቁባቸው ዞር ብሏል። አምላክነቱን ተጠቅሞ የፈለገውን ማድረግ ይችል ነበር፣ ግን ለምን እንደመጣ ያውቀዋልና ግዳጁን እስኪጨርስ እስከ ሞት ታግሶ ሞትን አሸንፎ ለዓለም ሁሉ ተረፈ። እዩ ጩፋ አገልጋይ ነኝ ይላል። እዩት ምንና ማን እንደሚጠብቁት ከማን ነው በመሳሪያ የሚጠበቀው? ወንጀል ሰርቷል ብቻ ልስ ወንጌል እየሰበከ ሳለ ለወንጌል እስከ መሞት ሊደርስ ይችል ነበር። ታዲያ እንዴት አገልጋይ ነው ብለን እንመን? ከማን ተማረው ይሄን ነገር? ከኢየሱስ አልተማረም ያልነው ለዚህ ነው። ኤኤችኤ ነኝ የወንጌል አቃቢ ሲል ሐሳቡን ሰጥቷል ነቢይ እዩ ጩፋ ሁለት ጊዜ የመከላከያ ሰራዊት መግለጫ አውጥቶበታል ነቢይ እዩ ጩፋም ለመከላከያ ምላሽ ሰጥቷል በመልሱም ብዙዎችን አስገርሟል የሀገር መከላከያ ሰራዊት በነቢይ እዩ ጩፋ ላይ ክስ ሊመሰርት መሆኑን ያስታውቀው ከሁለት ዓመት በፊት ነበር ጉዳዩ ከስር ከመሰረቱ ምን ይመስላል ነቢይ እዩ ጩፋስ ምን አለ ሁለት ጊዜ በመከላከያ መግለጫ የወጣበት ነቢይ እዩ ጩፋ እንዴት ተከሰሰ ተከጣ የሚል መረጃ ሳይሰማ አመታትን ፈጀ። የሲዳማ ልዩ ኃይልስ ምን አለ? ቀጥለን የምንመለከተው ጉዳይ ይሆናል። ነብይ እዩ ጩፋ የሰራዊቱን ስምና ታማኝነት በማሳጣት ለግል ፍላጎትና ጥቅም በማናለብኝነትና ኃላፊነት በጎደለው አኳኋን ለፈጸመው ድርጊት በሕግ ይጠየቃል ሲሉ የሀገር መከላከያ የሕዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳነ ተናግረዋል። መከላከያ በማህበራዊ ትስስር ገጹ ላይ እዩ ጩፋ የተባለ በሃይማኖት ስም እየተከተሉኝ ነው ያላቸውን ግለሰቦች ክብር ባልጠበቀ መልኩ ከነ ዩኒፎርማቸው በቪዲዮ በፎቶ ቀርጾ በአደባባይ እንዲሰራጭ አድርጓል ብሏል። ጥቂት የሰራዊታችን አባላትም ይህን ፍላጎት ለማሟላት የሁሉም ኢትዮጵያዊ መለያ የሆነውን ወታደራዊ ደንብ ልብስ ለብሰው ተሳታፊ የሆኑ እንደነበሩ ተረጋግጧል ብሏል። በአንድ ወቅት የሀገር መከላከያ ሰራዊት አባላትን ደንብ ልብስ የለበሱ ሰዎች ነቢይ እዩ ጩፋ በሚያገለግልበት መድረክ ላይ የደንብ ልብስ ለብሰው በመገኘታቸው የሚያሳየውን ምስል በሰፊው ተሰራይቶ ነበር። አነጋጋሪው ነቢይ እዩ ጩፋም ከዚህ ቀደም ከቢቢሲ ጋር በነበረው ቆይታ ብዙውን ጊዜ እግሩን በመሰንዘር የአጋንንት የማስወጣት ተግባራትን እንደሚፈጽም ተናግሮ ነበር። የአገር መከላከያ ሰራዊት ከዚህ ቀደምም በጉዳዩ ላይ መግለጫ ሰጥቶ ነበር። እንደ ሕዝብ ግንኙነት ዳይሬክተሩ ኮሎኔል ጌትነት አዳነ ከሆነ የሰራዊታችን አባላት የፈለጉትን እምነት የመከተል መብት አላቸው። ይሁን እንጂ የተከበረውን የኢትዮጵያ ሕዝቦች መመኪያ የሆነውን የደንብ ልብስ በመልበስ ማምለክ ፈጽሞ የተከለከለ ነው ሲሉ ተናግረውም ነበር። መከላከያ ከዓመት በፊት ባወጣው መግለጫ የደንብ ልብስ ለብሰው ተሳታፊ የሆኑ አባላት በቁጥጥር ስር ውለው ጉዳያቸውንም ወደ ወታደራዊ ፍርድ ቤት ለማቅረብ የማጣራት ስራ እየተሰራ ይገኛል ብለዋል። የህዝብ ግንኙነት ዳይሬክተሩ ከዚህ ቀደም በተመሳሳይ ጥፋት በተለያየ የእምነት ተቋማት የተገኙ አባላት ላይ የእርምት እርምጃ ተወስዶ እንደነበር ማስታውሰው ወደፊትም ማንኛውም የሰራዊቱ አባል በየትኛውም እምነት ተከታይ ቢሆን በእንደዚህ አይነት ተግባር ውስጥ ተሳትፎ ከተገኘ ተጠያቂ ይሆናል ብለዋል። ሰራዊታችን በጋብቻ በቀብር ጊዜና በእምነት ቦታዎች ክብሩን በጠበቀ መልኩ የሚከናወኑ ስርዓቶች አሉት። ሰራዊቱም ከህዝብ የወጣ በመሆኑ በየግሉ ሃይማኖት ያለው መሆኑ ሊታወቅ ይገባል። በህጋችን የተፈቀዱና የተከለከሉ ጉዳዮችን የማስረጽ ስራም ይሰራል ብለዋል። ነቢይ እዩ ጩፋም የሚያስከስስ ተግባር አልፈጸምኩም ሲል ለመከላከያ ምላሽ ሰጥቷል። የሀገር መከላከያ ሰራዊት አባላቱን የደንብ ልብስ የለበሱ ሰዎች ክብር ባልጠበቀ መልኩ በቪዲዮ ፎቶ ቀርጾ በአደባባይ እንዲሰራጭ በማድረጉ ነቢይ እዩ ጩፋ ላይ ክስ መሰረት አለው የሚለው በመግለጫ ነቢይ እዩ ጩፋ ተገቢነት የሌለው ሲል ተቃውሞታል። ነብይዩ ጩፋ በበኩሉ የሀገር መከላከያ ሰራዊት ላወጣው መግለጫ በቪዲዮ በሰጠው ምላሽ ወታደራዊ ልብስ ለብሰው በቤተ እምነቱ የተገኙ ሰዎች የሰሩት ወንጀል የለም ያለው ነብይዩ ጩፋ አለ ከተባለም በወታደራዊ ህግ ሊጠየቁ ይችላል ሲል ተናግሯል። እርሱ ይከሰሳል ስለመባሉም ሲመልስም ነብይዩ ይከሰሳል የሚለው ደግሞ ለአንዳንድ ሰው የተለየ ህግ ካለ ሊሆን ይችላል። የተለየ ህግ ከሌለ ግን የሚያስገስስ አይደለም ሲልም ተናግሯል። ነብይ እዩ ጩፋ ለቀረበበት ክስ ምላሽ ሲሰጥ የመከላከያ አባላቱ የተሳተፉበት ፕሮግራም ከአንድ ወር በፊት ገደማ የተካሄደ መሆኑን ጠቅሶ የደንብ ልብስ የለበሱና የጦር አባል የሆኑ ወታደሮች ልክ እንደ ማንኛውም ሰው በአዲስ አበባ በሚገኘው ክራይስት አርሚ ቤተ ክርስቲያን ተገኝተው የዕለቱን ፕሮግራም መካፈላቸውን አስረድቷል። አክለውም ማንኛውም በቤተ እምነቱ የሚገኝ ሰው ፕሮግራሙ እንደሚቀረጽና እንደሚተላለፍ እንደሚያውቅም ገልጿል። ለነቢይ እዩ ጩፋ የሲዳማ ልዩ ኃይል ፖሊስ ምን ምን ላይ ሰጠ የሚለውን የምንመልከት። ለነቢይ እዩ ጩፋ የተደረገው ጥበቃ ኃላፊነቱ የክልሉ ፖሊስ እንጂ የካውንስሉ አይደለም ሲል የሲዳማ ክልል ፖሊስ ኮሚሽን አስታወቀ። የሲዳማ ክልል ፖሊስ ኮሚሽን ባወጣው መግለጫ በነቢይ እዩ ጩፋ ጉዳይ በነቢዩ ላይ የተሰጠው እገዳ ፍጹም ተገቢ አይደለም፣ ለእሱ የተደረገው ጥበቃ ኃላፊነቱ የክልሉ ፖሊስ እንጂ የካውንስሉ አይደለም የሚል የክልሉ ፖሊስ ምክትል ኮሚሽነር ካሳ ጨቦ በሰጡት መግለጫ ገልጸዋል። የክራይስት አርሚ ቸርች መሪ እዩ ጩፋ እገዳ ሊጣልበት ለኢትዮጵያ ወንጌላዊ አማኞች አብያተ ክርስቲያናት ካውንስል ምን ላይ ሰጥቷል። ታግዷል የምትሉት እኔ እየሰበኩ ያለሁትን በካውንስሉ ወረቀት ነው ወይ ሲል ጥያቄ ያነሳው እዩ፣ በዓለማችን ሁሉ ተንቀሳቅሼ እንድሰብክና እንዳገለግል የመጀመሪያ ላይሰንስ ወይም ፈቃድ ከእግዚአብሔር ተሰጥቶኛል ሲል ተናግሯል። ፓስተር ሶፊ በነብይ እዩ ጩፋ ጉዳይ እንዲህ ሲል ሐሳብ አስተያየቱን ሰጥቷል። ከምንወደው ፓስተር ሶፊ የተሰጠ ወቅታዊ መግለጫ፣ በአባትና በልጅ ጉዳይ ጣልቃ አትግቡ። በተለይ የሌላ ቤተ እምነት ሰዎች የጴንጤውን ጉዳይ ለጴንጤው ተዉት። ትላልቅ አባቶች አሉንና ችግሩ ይፈታል። ጴንጤ ይጸልያል እንጂ ሳይድ ይዞ እንደነንትና አይጣላም። ካውንስሉ አባታችን ነው፣ ነብይ እዩ ጩፋ ደግሞ ወንድማችን ነው ብሏል። ፓስተር ሶፊ በጉዳዩ ዙሪያ በሌላ በኩል ነብይዩ ጩፋ መሪዎችን ይቅርታ ይጠይቅ አገልጋይዩ አባቶችን ይቅርታ ይጠይቅ የሚል አስተያየትም ተሰጥቷል። የተሳሳተ ነገር ኖረም አልኖረም፣ ቀረም አልቀረም፣ ይቅርታ ይጠይቅ የሚለው አስተያየት ሰጪው ስለ ይቅርታ እያስተማረ ይቅርታ ካልጠየቀ እናያለን። ካውንስሉ በብዙ የሚመሰገኑ መልካም ነገሮች አሉት። ፓስተር ጌቱ ለማ የጽህፈት ቤቱ ኃላፊና በጣም የተከበረ ብዙ ኃላፊነት ያለበት ሰው ነው፣ እናከብረዋለን ግን ያላያቸው ነገሮች ካሉ በሚል ብለን እንጂ የምናከብረው ኃላፊነት ያለው ትልቅ ሰው ነው ፓስተር ጌቱ። እዩም ቢሆን እንዴት እንደተረዳበት ባናውቅም መሪዎች ትክክል አይደለም ካሉ መስማት ነበረበት። ለእኛ ግን የማንም ትክክል አይደለም አይን ከውጭ አይን ከውስጥ ይባላል። እዩ አባቶችን ይቅርታ ይጠይቅ ትክክል ቢሆንም ደግሞ ባይሆንም ካውንስሉ ለወንጌል አማኞች መፍትሄ የሚሰጥ ተቋም ነው። መሪዎቹ በሳል ናቸው። ስለ ይቅርታ እያስተማሩ ትዕቢት ይጥላል። እዩ ጩፋ ይቅርታ ይጠይቅ ለሌሎች አጭበርባሪዎች በር ከፋች እየሆነም እንዳለ እንረዳለን። ደግሞም ትክክልም ቢሆን ባይሆን የልጅ ትክክል የለምና አባቶቹን ይቅርታ እንዲጠይቅ በጌታ ፍቅር መልእክታችንን በአክብሮት እናስተላልፋለን ሲል አስተያየት ሰጪው ሀሳቡን ቋጭቷል። በቅርቡ የኢትዮጵያ ወንጌላዊት ቤተ ክርስቲያን አማኞች ካውንስል አንድ አነጋጋሪ መግለጫ አውጥቷል። በቤተ ክርስቲያን ውስጥ ለምዕመናን ላብ የተጠረገበትን ሶፍት የሚያበሉ አካላት ላይ እርምጃ ተወስዷልን ብሏል። የኢትዮጵያ ወንጌላ አማኞች አብያተ ክርስቲያናት ካውንስል በስሩ አባል ለሆኑ በሙሉ ከመጽሐፍ ቅዱስ ውጭ የሆኑ አካሄዶችና ልምምዶችን በሚመለከት ከድርጊቶቹ እንዲቆጠቡ መክሯል። የረሆቦት አብያተ ክርስቲያናት ሕብረት ካውንስል ለካውንስሉ የላከው ደብዳቤ እንደሚመለከተው አባላት በቤተ ክርስቲያን ውስጥ ኢ መጽሐፍ ቅዱሳዊ ከሆኑ ተግባራት እንዲቆጠቡ የሚያሳስብ ነው። ላብነትም ዘይት፣ ውሃ፣ ጨርቃ ጨርቅ የሚሸጡ እንዲሁም ላባቸውን የጠረጉበትን ሶፍት ለምዕመናን የሚሰጡ መኖራቸውን አመላክቷል። ካውንስሉ አባላት ቤተክርስቲያን ከመሰል ድርጊቶች እንዲቆጠቡ በጥብቅ አስጠንቅቋል። የሮቦት አብያተ ክርስቲያናት ህብረት ካውንስሉም ያወጣውን መመሪያ እንደምትተገብር አሳውቃ መሰል ይህ መጽሐፍ ቅዱሳዊ ልምምዶችን እንደምትጸየፍ ገልጻለች። ከሰሞኑ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከነብይዩ ጩፋ ጋር ውጥረት ውስጥ መግባታቸው የሚታወስ ሲሆን፣ ይህ መጽሐፍ ቅዱሳዊ ልምምዶችን በሚተገብሩ አካላትም ላይ እርምጃ እየወሰደ ነው። ነብይዩ ጩፋንም አንለቀውም ተገቢውን ቅጣት እንወስድበታለን ሲሉ የኢትዮጵያ ወንጌላዊ አማኞች ህብረት ካውንስል አመራሮች በተለያዩ ማህበራዊ ሚዲያዎች ሲገልጹ ተሰምቷል። ነቢይ እዩ ጩፋ በበኩሉ ተገቢነት የለውም በማለት ተቃውሞውን ገልጿል።